መምጣት ምን አባቱ፣ ፀሐይ ጠፍታለች፣ ጨረቃም የለችም፣ ከዋክብት ረግፈዋል። ቀናት ተደማምረው አንቺን በመጠበቅ ዘመናት አልፈዋል። ዝናቡ ይዘንባል፣ ንፋሱ ይነፍሳል፣ ወንዛ ወንዝ ይፈሳል። ከመሃል መንገድ ላይ በናፍቆት የቆመው ገላ ይበስብሷል፣ ትመጫለሽ ብሎ ያንን ደግ ዘመን ዛሬም ያስታውሳል። ዓለም ጨልማለች፣ ዓለም ጨልማለች፣ ሰውም አያስታውልም፣ ዘላለምን ቆሜ ምናገኘው አይልም። ሁሉም በሩን ዘግቶ ከቤቱ ተከቷል። ይኸው የአንቺ አፍቃሪ ከደጅ ላይ ቀርቷል። ተራራው ተንዷል፣ ጫካው ተገርስሷል። የሚወድሽ ልቤ ትዝታሽን ለብሷል። ጭቃ ነው መንገዱ፣ ጭቃ ነው መሬቱ። ግድ የለሽም አይደል፣ መምጣት ምን አባቱ። ክፍም ሳልተኛ ሌት የምባል ነው ለአንቺ እኔ በናፍ